ግብርል ግብርል ወወልድ ወመንፈስ ቅዱስ አህዱ አምላክ ልዑል ማደሪያውን ቀደሰ። ታላቅ የሕንፃ ቤተ ክርስቲያን ምረቃ ጥሪ በሸገር አገር ስብከት በገላን ክፍለ ከተማ የሚገኘው ደብረ መንክራት ዋሻ ቅዱስ ገብርኤል ቤተ ክርስቲያን ዘጠኝ ዓመታት የግንባታ ጊዜ የፈጀውን ሕንፃ ቤተ ክርስቲያን በአማረ የኪነ ሕንፃ አሰራር ጥበብ አጠናቆ ሊያስመርቅ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሸገር ሀገር ስብከት በገላን ክፍለ ከተማ በሲዳ አዋሽ ደብር ቅዱስ ደብረ መንክራት ቅዱስ ገብርኤል ቤተ ክርስቲያን እነሆ ሕንፃ ቤተ መቅደሱ ተጠናቆ ግንቦት 16 እና 17 የአገረ ስብከቱ ሊቀጳጳስ በብፁዕ አቡነ ሳይሮስ መሪነት ብፁዓን አበው ሊቃነ ጳጳሳትን ጨምሮ የአድባራትና ገዳማት አስተዳዳሪዎች፣ ከተለያዩ አካባቢዎች የመጡ ምእመናንና የአካባቢ ነዋሪዎች በተገኙበት ግንቦት 16 እና 17 2017 ዓ ም በአማረና በደመቀ ሁኔታ ይመረቃል። ግንቦት 16 ቀን ብፁዕ አባታችን የሸገረ አገረ ስብከት ሊቀጳጳስ መሪነት ብፁዓን አበው ሊቃነ ጳጳሳት በተገኙበት ተባርኮ ግንቦት 17 2017 ዓ.ም ብፁዓን አበው ሊቃነ ጳጳሳትና የአካባቢ ምእመናን ሁሉም በተገኙበት ለማስመረቅ የህንፃ አሰሪ ኮሚቴ፣ ሰበካ ጉባኤ፣ የደብሩ ማህበረ ካህናት፣ የሰንበት ትምህርት ቤቶች በጋራ በመሆን ዝግጅታችንን ያጠናቀቅን ስለሆነ እርሶም በለቱ በመገኘት ይህንን ታሪካዊ ህንፃ ቤተ ክርስቲያን ከብፁዓን አበውሊቃነ ጳጳሳት ጋር በመሆን እንድታስመርቁ ስንል ጥሪያችንን እናስተላልፋለን። ይህ ህንፃ ቤተ ክርስቲያን መሰረት ተጥሎ ወደ ስራ የተገባው በ2009 ዓ ም ነው። አሁን ይህን በሚመስል ጥራት ተሰርቶ የተጠናቀቀው 2017 ነው። የሚቀሩን ስራዎች አሉ። እንደምትመለከቱት የግቢ ስራ ገና ይቀራል። የዙሪያ ደረጃ ስራዎች ይቀራሉ። የሰንበት ትምህርት ቤት አዳራሽ ይቀራል። የግቢው አጥር ይቀራል። ከዚህ ከዚህ አንጻር ምዕመናን ለበረከት ተሳታፊ እንዲሆኑ በዕለቱ እንዲገኙ፣ በዕለቱ መገኘት ላልቻላችሁ በአገር ውስጥም ሆነ ከአገር ውጭ የምትገኙ ምዕመናን አስራት በኩራታችሁንና ስጦታችሁን ከታች ባለው የደብሩ ህንጻ ሰሪ ኮሚቴ የባንክ ሂሳብ ቁጥር 1180789689 ሲዳዋሽ ዋሻ ቅዱስ ገብርኤል ቤተ ክርስቲያን ህንጻ ሰሪ ኮሚቴ ብላችሁ ማስገባት ትችላላችሁ። የዛሬ የምመረቀው ቤተክርስቲያን በስሩ ጥንታዊ የሆኑ ዋሻዎች ይገኛሉ። ይህን ጥንታዊ የሆነ ቤተክርስቲያን መጥቶ እንዲያስመርቁ ጥሬን አሰናልፋል። አድራሻ ከዩኒሳ አደባባይ ወደ ዱከን በሚወስደ መንገድ ከኖቅ ማዲያ 200 ሜትር ወደ ቀኝ ገባ ብሎ ግንቦት 16 እና 17 በደብረ መንክራት ዋሻ ቅዱስ ገብርኤል ቤተክርስቲያን አይቀርም። ይህም ታሪካዊ ህንፃ ቤተ ክርስቲያን በእለቱ ተገኝቶ ማስመረቅ እጅግ መታዳደር ነው። ገብርኤል ገብርኤል መላከ ራማ